ኤም ኤስ አይ ኢትዮጵያ በሚቀጥሉት አራት ዓመታት ሶስት መቶ የመንግሥት የጤና ተቋማትን በተለያዩ ዘርፎች ለመደገፍ ማቀዱን አስታወቀ። ተቋሙ ላለፉት 30 ዓመታት በኢትዮጵያ ሕብረተሰብ ጤናና ስነ ተዋልዶ ላይ ሲሰራ የቆየ ሲሆን በእናቶችና ሕፃናት ጤና ጉዳይ አትኩሮ ሲሰራም ቆይቷል። የኤም ኤስ አይ ኢትዮጵያ ዋና ዳይሬክተር ዶክተር አበበ ሽብሩ ተቋሙ በተናጠል ከሚሰጣቸው የጤና አገልግሎቶች በተጨማሪ ለ150 የመንግስት የጤና ተቋማት ድጋፍ ሲያደርግ መቆየቱንም አስታውስፏል። ተቋሙ ከአምስት ዓመት በፊት የገንዘብ ምንጩን የአሜሪካ ተራዶ ድርጅት ዩኤስኤድና ከመሳሰሉት ተቋማት ጋር አድርጎ እንደነበረ ያነሱት ዋና ዳይሬክተሩ አሁን ላይ ተቋሙ በራሱ አቅም እየተንቀሳቀሰ መሆኑን አንስተዋል። ኤም ኤስ አይ ላለፉት 30 ዓመታት በተለይ የእናቶችን ጤና ለማስጠበቅ በሚደረገው አገራዊ ጥረት ውስጥ የራሱን አስተዋጽኦ እያበረከት ያለ ተቋም ነው በተለይ ደግሞ ካለፉት አምስት አመታት ስድስት አመታት ደግሞ ራሱ ሪብራንድ በማድረግ ያለውን ኮሚትመንት መልሶ አይቶ እስከዛ ድረስ ይሄ ሰርተናል ትልቅ አስተዋጽኦ አበረከተናል ነገር ግን አሁን ደግሞ ኮሚትመንታችን ወይም ደግሞ የገባነው ቃል ኪዳን አጠናክረን ለኛ ህዝብ ለኛ ማህበረሰብ ምን ልናበረከት እንችላለን በነ በምናስብ ሰዓት አሰራራችን መቀየር ነበረብን አንደኛው አሰራራችን ምንድነው ይሄ ድርጅት ለረጅም ጊዜ እየተደገፍ ያለው በለጋሽ ድርጅቶች ነው መቶ በመቶ። ስለዚህ መቶ በመቶ በለጋሽ ድርጅት አማካይነት የሚቀጥል ፕሮግራም ስኬታማ እንደማይሆን ከስድስት ዓመት በፊት ተንበየን፣ ፕሮግራም አውጥተን ሊከሰቱ የሚችሉ አደጋዎች ምንድን ናቸው፣ እነዚህ አደጋዎች እንዴት እንቀልብስ ብለን ድርጅታችንን በሁለት መሰረታዊ ሁኔታዎች የከፈልነው። አንደኛው የማህበራዊ የሶሻል ቢዝነስ ሞዴል የምንለው የሶሻል ቢዝነስ ሞዴል ማለት ለትርፍ ያልተቋቋመ ነገር ግን ማህበረሰቡን እያገለገለ የማህበራዊ ግዴታ የሚወጣ ተቋም መኖር አለበት። ስለዚህ ይሄ ተቋም ዛሬ ያያችሁት አራዳ ላይ የሚያያችሁት በለጋሽ ድርጅቶች የሚንቀሳቀስ አይደለም። የጤና ጉዳይ መንግስት ብቻውን በሚሰራው ስራ ውጤታማ አይሆንም ያሉት ዳይሬክተሩ እንደ ኤም ኤስ አይ ያሉ ለትርፍ ያልተቋቋሙ ድርጅቶች ለሀገሪቱ የጤና ስርዓት ወሳኝ ሚና እንዳላቸው ጠቁመዋል። ወደፊት መንግስት ያቀደውን እቅድ ብቻውን ለማን ሊያሳካ እንደማይችል የተረጋገጠ ነው። ነገር ግን አጋዥ ይፈልጋል። የማህበረሰብ አጋዥ ይፈልጋል። የተቋማት አጋዥ ፈልጋል። የግለሰቦችን አጋዥ ፈልጋል። ስለዚህ ከዛ ኳያ ኤምኤስአይ እስከ ዛሬ የሚሰራውን ስራ አጠናክሮ አሁን የተያዘውን አገራዊ እቅድ ከማከሳካት አኳያ የጤናው ሴክተር እንዳንድ ትልቅ አሯሯጭ ነው የምንጠቀሙ። በአዲስ አበባ የሚሰጠውን አገልግሎት ወደ ላቀ ደረጃ ማሸጋገሩን ያስታወሰው ኤምኤስአይ የአፍላ ወጣቶች ስነ ተዋልዶ ጤና አሁንም በአሳሳቢ ደረጃ ላይ ይገኛል ሲል ይፋ አድርጓል። አሁን ኢትዮጵያ ውስጥ ሎት ኢትዮጵያ ውስጥ፣ አፍሪካ ውስጥ ትልቁ የጊዜ ጉዳይ የሆነው በዚህ በአፍላ ወጣቶች ላይ የሚደርሰው ችግር ነው። በተለይ የአፍላ ወጣቶች እርግዝና ከመቼም ጊዜ የበለጠ አሳሳቢ ነው። አፍሪካ ላይ እንግዲህ እንደምታውቁት አፍሪካ 30 በመቶ የሚሆነው 70 በመቶ የሚሆነው ማህበረሰብ እድሜው ከ30 በታች እንደዚህ ደግሞ 62 በመቶ የሚሆነው ወጣት ማህበረሰብ ክፍል ነው። ስለዚህ አሁን የአፍሪካ የአፍሪካ የ2063 ምንፈልጋትን አፍሪካ የሚል ስትራቴጂ አለ። በዛ ስትራቴጂ ውስጥ እንዳንድ ትልቅ አደጋ አድርጎ ያነሳው ወንድም ያሳየ እንደው ወጣቶች ላይ መስራት፣ በኢኮኖሚ በማህበራዊ እና በጤና ፕሮግራም ላይ መስራት የሚል ነገር አለ። ስለዚህ ያን ደግሞ አውሩዶ ነው ወደኛ ሀገር ስናመጣው የመንግስት በጣም ክሊር ሆነ ወጣቶችን እንዴት መድረስ እንዳለብን ስትራቴጂ አለ። አሁን ያለው እውነታ ምን ይመስላል፣ በሚቀጥሉ አምስት ዓመት ምን ይምሰል የሚል ነገር አለ። ስለዚህ ያን እውነታ በምናይበት ሰዓት ወጣቶች የሀገራችን አምራች አይደላቸው። ስለዚህ ወጣቶች ላይ መስራት አገር ላይ መስራት ነው ኢኮኖሚ ላይ መስራት የሚል እንትን ምንድነው ዳይሬክሽን አለ። ኤምኤስአይ ኢትዮጵያ አዲስ የእናቶችና ጣናት የህክምና ማዕከልን ስራ ያስጀመረ ሲሆን በቀን በአማካኝ ስድስት እናቶች በተቋሙ እንደሚወልዱ አስታውቋል።